መንግስት ባለፉት ዓመታት ከጎረቤት ሀገራት ጋር ያለውን ግንኙነት ሰላማዊና በትብብር ላይ የተመሰረተ ለማድረግ ያከናወናቸው ተግባራት ውጤታማ መሆናቸውን የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ተናግረዋል። ይህም ኢትዮጵያ በውጭ ጉዳይ ፖሊሲዋ ቅድሚያ ለጎረቤት ሀገራት በመስጠት እየሰራች መሆኑን የሚያሳይ ነው ብለዋል። በቅርቡ ከሶማሊያ ጋር የነበረውን መጠራጠር በሰላማዊ መንገድ ለመፍታት ያደረገችው ጥረትም የዚህ ማሳያ መሆን ነው የገለጹት። ኢትዮጵያ ከጎረቤት ሀገሮች ጋር ያላትን ግንኙነት ትልቅ ትኩረት እንደምትሰጠው፣ ከጎረቤት ሀገሮች ጋር ያላት ግንኙነት የትብብር መሆን እንዳለበት፣ ከጎረቤት ሀገሮች ያለውን ግንኙነት በሁሉም መስኮች በኢኮኖሚውም፣ በማህበራዊ ኑሮውም በፖለቲካውም ለመተባበር ፍላጎት እንዳላት ያሳያል። ይህም ሀገራቱ መተማመንን በማጎልበት በጋራ እንዲያድጉ የሚያስችል ነው ብለውታል። ተቀራርቦ መወያየት፣ ልዩነቶችን በሰላማዊ መንገድ መፍታት፣ ሰጥቶ መቀበል፣ እነዚህ በዲፕሎማሲው መስክ ሊሰሩ የሚገቡ ነገሮች ናቸው ሰላምን ለማምጣት ሰላም ከተረጋገጠ ደግሞ የሀገሮች ትብብር ይረጋገጣል፣ ንግድ ይኖራል፣ ቱሪዝም ፍሰት ይኖራል፣ የኢኮኖሚ ትብብር ይኖራል። በአጠቃላይ ሁሉም ሀገሮች የማደግ እድል አላቸው ማለት ነው። ኢትዮጵያ ባስተናገደቻቸው አህጉራዊና ዓለም አቀፋዊ ስብሰባዎች እንዲሁም በሁለትዮሽና በባለብዙ ወገን መድረኮች በአፍሪካ ዘላቂ ሰላምና ልማት እንዲረጋገጥ ያላትን ቁርጠኝነት ማሳየቷንም ገልጸዋል። ፍላጎቷን በሰጥቶ መቀበል መርህ እንጂ በጦርነት ማሳካት እንደማትፈልግና በአንዳንድ ሀገራት ውስጥ ያሉ ግጭቶችም በውይይት እንዲፈቱ ሚኗን እየተወጣች መሆኑንም አንስተዋል ከዚህ ወይም ከዛ ሀገር ኢትዮጵያ ጦርነት ውስጥ ልትገባ ነው ትገባለች ምን የሚለው ነገር የኢትዮጵያ ፍላጎት እንዳልሆነ፣ ሰላም ለማረጋገጥ የአፍሪካን የኢኮኖሚ ውህደት ለማረጋገጥ የአፍሪካ ነፃ ንግድ ቀጠናን ተግባራዊ ለማድረግ በአንዳንድ የአፍሪካ ሀገሮች ውስጥ የሚታዩትንም ግጭቶች ሰላማዊ በሆነ መንፈስ ለማስወገድ ውይይቶች የተደረጉበት ምክክሮች የተደረጉበት ጉባኤ ነው። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከህዝብ ተወካዮች ምክር ቤት ጋር በነበራቸው ቆይታ ኢትዮጵያ የባህር በር ጥያቄዋ የህልውና ጉዳይና በመርህ ላይ የተመሰረተ መሆኑን መጥቀሳቸው ይታወሳል። በዚህ ጉዳይ ላይ ከማንም ጋር ግጭት ውስጥ የመግባት ፍላጎት እንደሌላትም ጠቅላይ ሚኒስትሩ መግለጻቸው አይዘነጋም። ባለፉት ሰባት ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮስም። በከባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም ወደፊት መኛ ፍላጎት ይኸው እንዲቀጥል ኢትዮጵያ በሰጥቶ መቀበል መርህ ከሁሉም ጎረቤት ሀገራት ጋር ሰላማዊ ግንኙነትን ለመፍጠር እየሰራች መሆኑን ጠቅሶ የዘገበው ኢዜአ ነው።